እንኳን ለ2017 ዓመተ ምህረት ለተአምረኛው የቅዱስ አንጦንዮስ አመታዊ ክብረ በዓል በሰላም አደረሳችሁ። በኢትዮጵያ ካቶሊካዊት ቤተክርስቲያን ሰኔ 8 ቀን 2017 ዓ.ም በእምድብር ቅዱስ አንጦንዮስ ካቴድራል አመታዊው የቅዱስ አንጦንዮስ ክብረ በዓል በታላቅ መንፈሳዊ ድምቀት ይከበራል። በክብረ በዓሉ በመንፈሳዊ ንግደት የሚመጡ በርካታ ቁጥር ያላቸው ምዕመናን የሚታደሙ ሲሆን፣ በዕለቱም ፈረንሳዊው ካፑችን አባ ፓስካል ስብከተ ወንጌል ጀምረው ቤተ ክርስቲያን የተከሉበት 100ኛ ዓመት የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ወደ ዕብራውያን የተላከ መልእክት ምዕራፍ 13 ከቁጥር 7 እንደሚለው ቃል የወንጌል ብርሃን ስላደረሱን አባቶች አባ ፓስካል ደልቮን፣ አባ ፍራንሷ ማርቆስ አባባ እስጢፋኖስ እግዚወ፣ አባባ ሩፋኤል፣ አባባ አንጦኒዮስ እግዚአብሔርን የምናመሰግንበት ክብረ በዓል በተለየ ሁኔታ ለማክበር ከሰኔ 5 2017 ዓ ም ጀምሮ የተለያዩ መርሃ ግብሮች ተዘጋጅተዋል። በዚህም መሰረት ከሰኔ 5 እስከ 6 2017 ዓ ም የሚካሄድ ሲምፖዚየም ሰኔ 7 2017 ዓ.ም ተምረት በሚኖረው የዋዜማ ዝግጅት ከወልቂጤ ቅዱስ ሚካኤል ቁምስና ወደ እምድብር ካቴድራል የሚደረግ የእግር ጉዞ፣ የመቁጠሪያ ጸሎት፣ የቅዱስ ቁርባን ስግደት፣ የንስሐ ጊዜና አስተምህሮ ይደረጋል። ሰኔ 8 2017 ዓ.ም. ተመረተ በእምድብር ቅዱስ አንጦኒዮስ ካቴድራል በብፁዕ አቡነ ሉቃስ በሚመራ መስዋዕተ ቅዳሴ ከመላው ቤተሰቡ ጋር በመገኘት የክብረ በዓሉ ቡራኬ ተካፋይ እንድትሆኑ በልዑል እግዚአብሔር ስም ተጋብዛችኋል። ይህንን መርሃ ግብር በትብብር ያሰናዱት የእምድብር ሀገረ ስብከት የቅዱስ አንጦኒዮስ ካቴድራል ቆሞስና ምእመናን ምክር ቤት